ሰላም ሰላም ክቡራትና ክቡራን ተከታቴዎች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ እንዳልተሰጠ የሚቆጠር ውሳኔ ምን እንደሆነ የመነግራችሁ ይሆናል ማለት ነው። በመሰረቱ ፍርድ ቤት አከራክሮ ውሳኔ ሊሰጥ ይችላል። ነገር ግን በህግ ዘንድ ያ ውሳኔ እንዳልተሰጠ ሊቆጠር ይችላል። ዛሬ ያ እንዳልተሰጠ የሚቆጠር ውሳኔ በምን በምን ምክንያት የተሰጠው ውሳኔ ነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ የሚሆኑ ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ ፍርድ ቤቶች በተለያየ ጊዜ አከራክረው በኋላ ላይ ውሳኔ ይሰጣሉ። ከሰጡ በኋላ ነገር ግን ያ ውሳኔ ይግባኝ ተብሎበት ወይም ደግሞ በሌላ ምክንያት እንዳልተሰጠ ሊቆጠር የሚችልበት አግባብ አለ። ያ አግባብ በምን ምክንያት ነው የሚመጣው የሚለውን የምነግራችሁ ይሆናል። በመጀመሪያ እንዳልተሰጠ የሚቆጠር ውሳኔ ወይም እንዳልተሰጠ ሲቆጠር የመጀመሪያው ምክንያት የስረ ነገር ዳኝነት ስልጣን በሌለው ፍርድ ቤት የተሰጠ ውሳኔ እንዳልተሰጠ ይቆጠራል ማለት ነው። የስረ ነገር ዳኝነት ስልጣን ምን እንደሆነ በባለፈው ቪዲዮ ነግሬያችሁ ነበረ። ዛሬ የስረ ነገር ዳኝነት ስልጣን በሌለው ፍርድ ቤት የተሰጠው ውሳኔ እንዳልተሰጠ የሚቆጠር ውሳኔ ነው ማለት ነው። አንድ ፍርድ ቤት ጉዳዩን ከማየቱ በፊት የስረ ነገር የዳኝነት ስልጣን ያለው መሆን አለመሆኑን ማረጋገጥ ያለበት ሲሆን የስረ ነገር ዳኝነት ስልጣን በተከራካሪ ወገኖች ባይነሳም በማናቸውም የክርክር ደረጃ ፍርድ ቤቱ በራሱ ሊያነሳው የሚገባው ጉዳይ በመሆኑ ከፍትሐብሔር ስነ ስርዓት ሕጉ አንቀጽ ዘጠኝና 231 ንዑስ አንቀጽ አንድ ስር እንደምንገነዘበው ፍርድ ቤቱ የስረ ነገር ዳኝነት ስልጣን የለኝም ብሎ ለመወሰን በራሱ ማየት ይችላል ማለት ነው። ከተከራካሪ ወገኖች የመጀመሪያ ደረጃ መቃወሚያ ባይቀርብበት እንኳን ማለት ነው። የስረ ነገር ዳኝነት ስልጣን በሌለው ፍርድ ቤት የተሰጠ ውሳኔ ደግሞ በመርህ ደረጃ እንዳልተሰጠ ይቆጠራል ማለት ነው። ይህም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 6473 12 ላይ ተደንግጓል። ወይም ውሳኔ ሰጥቶበት አስገዳጅ ህግ ሆኗል ማለት ነው። እንዲሁም በፍትሐ ብሔር ስነ ስርዓት ህጉ 231 ንዑስ አንቀጽ አንድ ሰ መሰረት ዳኝነት ስልጣን በሌለው ፍርድ ቤት የሚሰጥ ውሳኔ እንዳልተሰጠ የሚቆጠር ውሳኔ ነው ማለት ነው። ሌላኛው ምክንያት ደግሞ አንድን ውሳኔ እንዳልተሰጠ የሚያስቆጥረው ችሎት ለማስቻል በህጉ የተቀመጠው የዳኞች ቁጥር ባልተሟለበት ሁኔታ የሚሰጥ ውሳኔ እንዳልተሰጠ ይቆጠራል ማለት ነው። ጉዳዮችን በስነስርዓት ህጉ መሰረት የሚመሩበት አይነተኛ አላማ ክርክሮችን ፍትሐዊ በሆነ ስርዓት ባለው መንገድ በመምራት በአጭር ጊዜና በአነስተኛ ወጪ እንዲቋጩ ማድረግ በመሆኑ ይህንን የስነስርዓት ህጉን አላማ ለማሳካት ደግሞ በህጉ የተመለከቱትን የሥነ ሥርዓት ድንጋጌዎችና እንደየአግባብነታቸው መከተል አስፈላጊ ነው። በስነስርዓት ሥርዓት ህጎ የተመለከቱት ድንጋጌዎች እንደየአግባብነታቸው ያለመከተል በተከራካሪ ወገኖች መሰረታዊ መብት ላይ አሉታዊ ውጤት ስለሚያስከትል በስነስርዓት ህጎ የተመለከቱ ድንጋጌዎችን ተፈጻሚነት ሊኖራቸው ይገባል ማለት ነው ለጉዳዩ አግባብነት ሲኖራቸው በዘፈቀደ ሳይሆን በመርህ ደረጃ ችሎት ለማስቻል በህጉ የተቀመጠው የዳኞች ቁጥር ባልተሟላበት ሁኔታ የሚሰጥ ውሳኔ እንዳልተሰጠ ይቆጠራል ማለት ነው። በመሆኑም በተጨማሪ ጉዳዩ ላይ ተገቢነት አለው የሚለው ትዕዛዝ ወይም ውሳኔ የሚሰጠው ችሎትም በህጉ አግባብ የተመለከተውን የዳኞች ቁጥር የተሟላ ሊሆን ይገባል ማለት ነው። የዳኞች ቁጥር ሳይሟላ የሚሰጠው ትዛዝ ወይም ውሳኔ እንደተሰጠ እንደማይቆጠር እና እንዲሁም ህጋዊ ውጤት ሊኖረው እንደማይገባ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችል ውስጥ በመዝገብ ቁጥር 73 693 ቅስ 13 ላይ ያስቀምጣል ማለት ነው። እንግዲህ የሰበር ውሳኔ አስገዳጅ ህግ ይሆናል ማለት ነው። ከተሰጠ በኋላ ሌላኛው በሞተ ሰው ቀደም ብሎ የተሰጠን ውክልና በመያዝ የሚቀርብ ክስ በዛ ቅርብ በቀረበ ክስ ተከራክሮ የሚደረግ እና የሚሰጡ ውሳኔ እውቅናና ውጤት ሊሰጠው የማይገባ ነው ማለት ነው። ይህም በሰበር ችሎቱ ውሳኔ ተረጋግጧል ማለት ነው። በመዝገብ ቁጥር 95587 ቅጽ 17 ላይ እንዲሁም በፍትሐብሔር ስነ ስርዓት ህግ ቁጥር 57 እና በፍትሐ ብሔር ሕግ ቁጥር 2232 ንዑስ አንቀጽ አንድ መሰረት በሞተ ሰው ስም ቀደም ብሎ የተሰጠው ውክልናን በሚያዝ የሚቀርብ ክስና በዛ ክስ መሰረት የሚቀርብ የሚሰጥ ውሳኔ እውቅናና ውጤት ሊሰጠው እንደማይገባ የሰበር ሰሚ ችሎቱ ውሳኔ አጽንቷል ማለት ነው፣ ወይም ውሳኔ አሳልፈዋል ማለት ነው። ሌላኛው በህግ አግባብ ባልተቋቋመና አሳሪ ውሳኔ ለመስጠት የህግ ብቃት በሌለው ፍርድ ቤት ወይም በሌላ አካል የተሰጠ ውሳኔ እንዲሁም እንደተሰጠ አይቆጠርም ማለት ነው። ፍርድ ቤቶች በፍርድ መሰረት እንዲፈጸም ትእዛዝ ከመስጠታቸው አስቀድሞ በህግ አግባብ የተሰጠ የሚፈጸም ውሳኔ መኖሩን የማረጋገጥ ኃላፊነት አለባቸው ተከራካሪው ዘመድ ዳኛ አድርጎ ባልመረጠው አማካሪ መሐንዲስ በሚሰጥ ውሳኔ መሰረት እንዲፈጸም ሊገደድ የሚችልበት ህጋዊ አግባብ የለም ማለት ነው። የፍትሐ ብሔር ስነ ስርዓት ህግ ቁጥር 392 ንዑስ አንቀጽ ድንጋጌ ይህንኑ የሚደግፍ ነው። ባልተስማማበትና ባልመረጠው የዘመድ ዳኛ የተሰጠ የተባለው ውሳኔ ለማስለወጥ ይግባኝ እንዲያቀርብ ፍትሐ ብሔር ስነ ስርዓት ህግ ቁጥር 350 ድንጋጌ ግዴታ አይጥልበትም ማለት ነው። በመሆኑም በህጉ አግባብ ባልተቋቋመና የዳኝነት ስልጣን ባልተሰጠ ፍርድ ቤት የሚሰጠው ውሳኔ አግባብነት የለውም፣ አይገደድበትም፣ እንደተሰጠም አይቆጠርም ማለት ነው። ሌላኛው ኢትዮጵያ በፈረመችው ዓለም አቀፍ ስምምነት መሰረት በኢትዮጵያ ፍርድ ቤቶች ላለመዳኘት፣ ነገር ግን ከኢትዮጵያ ዜጎች ጋር ለመሰረተው ግንኙነት በሌላ አግባብ ጉዳዩን ለመጨረስ የሚያስችል ስነስርዓት ያለው ወገን በዋና ክርክር ጊዜ ቀርቡ ባለመከራከሩ በኢቅሚን ጉዳዩን ባለመስ ማሳረሙ ምክንያት ብቻ ስልጣን የሌለው ፍርድ ቤት የሰጠው ውሳኔ እንዲፈጸም የሚገደድበት የህግ አግባብ የለም ማለት ነው። ይህም በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅጽ 17 ላይ በመዝገብ ቁጥር 98541 ላይ ተገልጿል ማለት ነው። በኢትዮጵያ በፈረመችው ዓለም አቀፍ ስምምነት መሰረት በኢትዮጵያ ፍርድ ቤቶች ለአለመዳኘት ነገር ግን ከኢትዮጵያ ዜጎች ጋር ለመሰረተው ግንኙነት በሌላ አግባብ ጉዳዩን ለመጨረስ የሚያስችል ስርዓት ወይም ስምምነት ያለው ወገን በዋናው ክርክር ጊዜ ቀርቦ ባለመከራከሩ በሄግመን ጉዳዩን ባለማሳረሙ ምክንያት ብቻ ስልጣን የሌለው ፍርድ ቤት የሰጠውን ውሳኔ እንዲፈጸም አይገደድም ማለት ነው። ይህንንም ሰበር አስገዳጅ የህግ ትርጓሜ ሰጥቶበታል ማለት ነው። በመሆኑም ውሳኔዎች ሁሉ በህግ እውቅና አላቸው ተብሎ አይታሰብም። አንዳንድ ውሳኔዎች እንዳልተሰጡ የሚቆጠርበት አግባብ አለ ማለት ነው። ጠቅለል ለማድረጊያ እንዳልተሰጠ የሚቆጠር ውሳኔ ያውሳኔ እንዳልተሰጠ የሚቆጠሩ አንደኛ የስረ ነገር ዳኝነት ስልጣን በሌለው ፍርድ ቤት የተሰጠ ውሳኔ ጉዳዩን ለመዳኘት ስልጣን የሌለው ፍርድ ቤት ጉዳዩን ለመዳኘት ስልጣን በሌለው ፍርድ ቤት የተሰጠ ውሳኔ እንዳልተሰጠ የሚቆጠርበት የህግ አግባብ አለ። ሌላኛው ችሎት ለማስቻል ህጉ የተቀመጡ የዳኞች ቁጥር ሳይሟላ የሚሰጡ ሰ እነኚሁ ተገቢው የዳኞች ቁጥር ሳይሟላ ሳይሟላ የተሰጠ ውሳኔ ወይም ትዕዛዝ እንዳልተሰጠ የሚቆጠርበት አግባብ አለ ማለት ነው። ሌላኛው ደግሞ በሞተ ሰው ስም ውክልና ወይም ሰውየው ውክልና ከሰጠ በኋላ ሞቶ ከሆነ በዛ ሰው ስም የሚቀርብ ክስ እሱም ጠርቆ ተከራክረው ውሳኔ ከተሰጠ በኋላ ያ ውሳኔ እንደማይጸና ወይም ደግሞ እንደተሰጠ እንደማይቆጠር። በህግ አግባብ አልተቋቋመ ፍርድ ቤትም ሊሆን ይችላል። ሌላ ሽማግሌዎች ቤተ ዘመድ ሊሆን ይችላል። በነሱ መካከል የሚሰጥ ውሳኔም እንደዚሁ በህግ አግባብ ስላልተቋቋመ ውሳኔው አስገዳጅ ሊሆንበት የሚገባበት ሁኔታ የለም ማለት ነው። ሌላኛው ደግሞ አንድ ኢትዮጵያ በፈረመችው ዓለም አቀፍ ስምምነት መሰረት በኢትዮጵያ ፍርድ ቤት ለአለመዳኘት የተዋዋለ ወይም የተስማማ ግለሰብ ክርክር በኢትዮጵያ ግለሰቦች መካከል ክርክር በሚነሳበት ጊዜ ጉዳዩን በሚያጋጥምበት ጊዜ ክርክር ቀርቦ ባለመከራከሩ እና ጉዳዩን ባለማሳረሙ ምክንያት ብቻ ስልጣን የሌለው ፍርድ ቤት የሰጠው ውሳኔ እንዲፈጽምበት የሚገደድበት የሕግ አግባብ የለም ማለት ነው። በመሆኑም በነኚህ በነኚህ ምክንያት አንድ ውሳኔ እንዳልተሰጠ ሊቆጠር ይችላል ማለት ነው። በመሆኑም ይህንን ይመስላል። አንዳንድ ውሳኔዎች እንዳልተሰጡ ሊቆጠር ይችላሉ። ብዙ ጊዜ የሚያጋጥመው ግን የስረ ነገር ዳኝነት በሌለው ፍርድ ቤት የተሰጠ ውሳኔ ነው። እንዲሁም ዳኞች ሳይሟሉ የተሰጠ ውሳኔ ሊሆን ይችላል። እንዲሁም በሞተ ሰው ስም ቀደም ብሎ የተሰጠው ውክልና በመያዝ የሚቀርብ ክስና በዛ ክስ መሰረት የሚሰጥ ውሳኔም እንዲሁ እንዳልተሰጠ ይቆጠራል ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ